ኢማሙ ሐኪምም ይሄን ጥያቄ ተጠይቀው በስምንት ከፋፍለው መልሱን መልሰውታል። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም የደውል ምልክቷን መጫን እንዳትረሱ እንዲሁም ላይክ ላይክ እያደረጋችሁ ቪዲዮ እንድትጀምሩትና እንዲሁም ይህ ቪዲዮ ሌሎች ጋር እንዲደርስና ሰዎችን እንዲጠቅም አዳሉ አለል ኸይሪ ከፋኢሊ መልካም ነገርን ያመላከተ ሰው እንደሰራው ስለሆነ ሼር ማድረግንም እንዳትረሱ እስከ መጨረሻ ተከታተሉ። የመጀመሪያው ዩዕረፉ ዘውጁ ዒንደ መረዲ ዘውጀቲሂ፣ አንድ ባል የሚታወቀው ትክክለኛ ባህሪው ሚስቱ በታመመችበት ጊዜ ነው። ምናልባት ለሴክስ ለወሲብ አልመቸው ብላ እንዲሁም ቤት ውስጥ ነገሮችን ሁሉ አላስተካከልለት ብላ ሕመም ላይ ሆና ስትሰቃይ እየተመለከተ ባለበት ሰዓት ላይ ትክክለኛ ባህሪው ይገለጣል ያኔ በማለት ኢማሙ ሐኪም መልሰዋል። ሁለተኛ ተعرف ዘውጀቱ عند فقد زوجها ሴት ልጅ ደግሞ የምትታወቀው ትዳር ያላት ከሆነች ባሏ ርቆ በሄደ ሰዓት ላይ ነው። ያኔ ምን ያክል ታማኝ እንደሆነች፣ ምን ያክል ቤቷን ጠባቂ እንደሆነች፣ ምን ያክል የሱን ገበና ደግሞ ሸፋኝ እንደሆነች እንደሆነችና ምን ያክል ለቤቷ ዘብ ምሰሶ እንደሆነች ያኔ ትክክለኛ ባህሪዋ ይገለጣል ማለት ነው። ሶስተኛ ይዕረፉ ሰዲቁ ዕንደ ሽዳ በችግር ጊዜ በመከራ ጊዜ በስቃይ ጊዜና ችግሮች በተደራረቡበት ሰዓት ላይ ጓደኛህን በትክክል ታውቀዋለህ። ያኔ መጀመሪያ ካንተ የሚያገኛቸውን ትርፍ ነገሮችና እንዲሁም በሰላም ጊዜ ያለውን ባህሪውን ሳይሆን ትክክለኛ ባህሪ ልትለው የሚገባው ያኔ ችግር የመጣበት ጊዜ መከራዎች በተደራረቡበት ጊዜና ከጓደኞችህ መካከል ተነጥሎ መጥቶ ያንን ችግርህን ለመቅረፍ በሚሞክር ሰዓት ያለው ባህሪው፣ ትክክለኛ ባህሪው ሊሆን ስለሚችል ይህ ነው ባህሪው ማለት ነው የጓደኛህም አራተኛ

ተናግሯል። መጀመሪያ የሱን ንዛዚ አደራ ካለ በኋላ በመቀጠልም ወቢልዋሊደይን እህሳና ነው ያለው። በወላጆች መልካምን ዋሉ በማለት አስቀምጧል። ስለዚህ ወላጆች ትልቅ እየሆኑ በመጡ ሰዓት ላይ በልጆች ላይ ኃላፊነት ይመጣል። ትላልቅ የሆኑ ውሳኔዎች፣ ትላልቅ የሆኑ ኃላፊነቶችና ትላልቅ አባትና እናት ሊሰሯቸው የሚገቡ ነገር ግን አባትና እናቶች ካረጁ በኋላ መስራት ያቃቷቸው በልጆች ላይ ኃላፊነት ይቀመጣል። አምስተኛ ወይ ዕረፉ አል ኢኽዋህ ዕንድ አልሚራት ውርስ ጊዜ ላይ እናት አባቶች በሞቱ ጊዜ ወይም ከእናት ወይም ከአባት ከሁለት አንዱ በሞቱ ጊዜ ከነዛ ልጆች መካከል ታዲያ ምርጥ የሆነ ባህር ያለው ሰው ያኔ ነው የሚታወቀው። ውርስ ይመጣል። በዚህ ሰዓት ታዲያ ኢኽዋን ወንድማማቾች ያኔ ነው የሚለዩት ማለት ነው። ትክክለኛ ባህሪያቸው የሚታወቀው ያኔ ነው። ወንድም ከወንድሙ ጋር የሚጣላበት ጊዜ ነው ያ ጊዜ። እህት ከእህት ጋር የምትጣላበት እህት፣ ከወንድሟ ወንድሟ ከእህቷ ጋር የሚጣሉበት ጊዜ ይሆናል ያን ጊዜ ማለት ነው። ትክክለኛ ባህር የሚታየውም ያኔ ነው። ትክክለኛ አህላቅ ካለው ሙሉ የሆነ አኽላቅ የሆነ ካለው ያን ጊዜ በጣም ቀላል ይሆንለታል። እሱ ችላ ይላቸዋል ነገሮችን ሁሉ ማለት ነው። መጀመሪያውንም እናቴን አጥቻለሁ፣ መጀመሪያውንም አባቴን አጥቻለሁ፣ ከዚህ የባሰ ምን ሊመጣ ይችላል በማለት ገንዘቡ ላይ ብዙም ትኩረት የማይሰጥ ሰው ይሆናል። ያኔ ትክክለኛ ባህሪውም ይታወቃል፣ የወንድም ባህሪ ማለት ነው። ስድስተኛ ወይዕረፉ አልአቅሪባ ዒንድ አልጉርባ። አንተ በራክበት ጊዜ ቅርብ የሆኑ ሰዎች ይታወቃሉ። ያኔ ጉርብትናን ለመቀጠል ሲሉና ጥቅምን ካንተ ለማግኘት ሲሉ አጠገባቸው ባለህበት ሰዓት ላይ ሊቀራረቡህ ይችላሉ። ሁልጊዜ ሰላምታ ሊሰጡህ ይችላሉ። እቤትህ እየመጡ ቡና ሊጠጡ ይችላሉ። ምናልባት ቤትህ ላይ ችግር ሲፈጠርም አብረው ያንን ችግር ሊካፈሉ ይችላሉ። እንዲሁም ደግሞ ደስታም ሲመጣ ሊካፈሉ ይችላሉ። ነገር ግን ዒንድ አልጉርባ የራካቸው ጊዜ በዛው መቀጠል የሚችሉ ሰዎች

ሌላ ጎንዮሽ የሆኑ ጥቅማ ጥቅሞች በሚኖሩ ሰዓት ያኔ ሁሉም አንድ ላይ ሙጃመላ ላይ ነው ያለው። ነገር ግን ይሄ ባለቀበት ሰዓት ላይ ትክክለኛ ባህሪ ይታወቃል። ማነው ነው የሚወደህ በትክክል የሚወደህ ማን ነው በትክክል የሚጠላህስ ማን ነው የሚለውን ያኔ ታውቀዋለህ። የያስክ ጊዜ አንተ መኪና ይኖርሃል፣ ቤት ይኖርሃል፣ ስራ ይኖርሃል፣ ገንዘብ ይኖርሃል። ያኔ ሁሉም ወዳጅህ ነው፣ ምክንያቱም ከአንተ ጥቅምን ስለሚያገኙበት ማለት ነው። መጨረሻ ላይ ግን ኪሳራ ሲመጣብህ መኪናህም የሆነ ግጭት ሲደርስበት ንብረትህ ላይ የሆነ ችግር ሲፈጠር እሳትም ሆነ ሌላም ነገር ሲመጣ ያኔ ዝር ማይሉ ከሆነ ትክክለኛ ፍቅር ሳይሆን ያለው ትክክለኛ ጥቅም ነው ያለው እነሱ ጋር ማለት ነው። ስለዚህ ለጥቅም ብለውና ካለ ጥቅም ብለው የቀረቡ ህንሶች የምታውቅበት መንገድ ይህ ነው በማለት ሙል ሐኪም ይናገራሉ። የመጨረሻውና ስምንተኛው ደግሞ ወ ዩዕረፉል ሙእሚን ይታወቃል፣ ትክክለኛ ባህሪው ይታወቃል፣ ይገለጻል። ኢንደል ኢብቲላ ፈተና በሚመጣበት ሰዓት ላይ አላህ ሱብሓነሁ ወተዓላ ፈተናን ያመጣል በሁላችንም ላይ የኢማናችን ልክ ነው እንግዲህ ፈተናውን ከፍ ዝቅ የሚያደርገው የምንችለውን ያክል ፈተና ያመጣብናል። ያን ጊዜ ታዲያ ያንን ፈተና የመቋቋም ብቃታችን አቅማችን ከምን ጋር ይወሰናል? ከእምነታችን ጋር ይወሰናል ማለት ነው። አማኝ ትክክለኛ ባህሪ አለው ምርጥ ነው ይሄ ሰው ለማለት ፈተና ሲመጣበት እንጂ ካለ ፈተናማ አማኝ መስሎ እንደ ሙስሊሞች ተመሳስሎ ሊታይ ይችላል። ይህ ደግሞ ምንም ነው ማለት ነው። ግን እቺ ዓለም የፈተና ዓለም መሆኗን በማወቅ አንድ አማኝ ፈተና ሲመጣበት አስቀድሞ የሚዘጋጅ ከሆነና ትግስቱ ኃይለኛ ከሆነ እንዲሁም

ትግስት ያስፈልጋል፣ በእምነት ላይ መጽናት ያስፈልጋል። ሁለተኛ ደግሞ ባህሪ እንዳይቀያየር መሆን አለበት። መጀመሪያ ምርጥ ባህሪ ነበረ፣ እስላማዊ ባህሪ ነበረ፣ ነገር ግን ፈተና በሚወጣበት ሰዓት ገባ ወጣ ማለት የለበህ ማለት ነው። እነዚህ ስምንት ነጥቦች ሰዎች ምርጥ የሆነ ባህሪ ያላቸው ወይስ የላቸውም የሚለውን መመዘኛ እንደሆኑ ኢማሙል ሐኪም ይነግሩናል ማለት ነው። አላችሁ በድጋሚ ሼር እንድታደርጉት ይህንን ቪዲዮ ነግራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ